ኤችዲ ማለት ምን ማለት ነው? ADHD በልጆች ላይ መኖሩን እንዴት እናቃለን? ADHD ሕክምና ባለሙያዎች ነው፣ በተለይም ስለ የባህሪ ማስተካከዮች ዘዴዎች ምን ምን መመልከት አለብን? ADHD በትክክል ለማከብ የባለሙያዎች ቡድን ያስፈልጋል ወይስ አያስፈልግም? ሰላም ጤና ይስጥልን እንዴት ናችሁ? ቤተሰቦች፣ ዛሬ የምንማማረው እጅግ እጅግ በጣም አሳሳቢ የሆነው የ ወይም ደግሞ ሃይፐር አክቲቪቲ የምንለው ማለት ነው። ሃይፐር ዲፊሲንሲ የምንለው ስለዛ ሃይፐር አክቲቪቲ ዲስኦርደር የምንለው ማለት ነው። አቴንሽን ዲፊሲንሲ ሃይፐር አክቲቪቲ ዲስኦርደር ማለት ነው። ኤዲ ኤች ዲ የምንለው እና ስለዚህ በዚህ የሕክምና አብዛኛው ጊዜ የምንመለከታቸው ነገሮች ምንድን ነው የሚለው አብዛኛው የወላጅ ችግር እንደሆነ እንገምታለን። እና አብዛኛው ሰዎች የልጃቸውን የልጃቸውን ባህሪ ካለመመልከት በጣም ሃይፐር እስከሚሆኑ ድረስ ይስተዋላል ማለት ነው። እና እንግዲህ ዛሬ ሃይፐር አክቲቪቲ ዲስኦርደር ኦር አቴንሽን ዲፊሲንሲ ሃይፐር ዲስኦርደር የምንለውን ነገር እያንዳንዷን እናያለን ማለት ነው። እንግዲህ ኤዲ ኤች ዲ በሕክምና አብዛኛው ጊዜ በሁለት ዋና ዋና መንገዶች ይካሄዳል። አንደኛ የባህሪ አስተዳደርና የስነ ልቦና ድጋፍ ወይም ደግሞ ብሄቨራል ማኔጅመንት ኤንድ ሳይኮሶሻል ሳፖርት የምንለው ማለት ነው። ይህ ህጻኑንና ቤተሰቡን በትምህርትና ባህሪ ማሻሻያ ላይ የሚያግዝ በጣም አስፈላጊው የሕክምና አካል ነው። በዚህ በአንደኛ ደረጃ የምናየው የህጻኑን ወይም ደግሞ የቤተሰቡን በትምህርት ሊሆን ይችላል፣ በባህሪ ኦር ቢሄቨራል ከፍተኛ ተጽዕኖ የሚያሳድርባቸውን የሚፈታ ቁልፍ መሳሪያ የሆነው ቢሄቨራል ማኔጅመንት ኤንድ ሳይኮሶሻል ሳፖርት ነው። የቤተሰብ ትምህርት እና ድጋፍ ወይም ደግሞ ፓረንት ትሬኒንግ ግዴታ ያስፈልጋል። ይህም ማለት ወላጆች የልጃቸውን ባህሪ እንዴት በተሻለ መንገድ መረዳትና ማስተዳደር እንደሚችሉ ይማራሉ። ቋሚ የዕለት ተዕለት መርሃ ግብር ያዘጋጀው ክሬት ሩቲን ማለት ነው። ሩቲን ማዘጋጀት ኢትስ ቬሪ ኢምፖርታንት። ይህም ማለት ከእንቅልፍ እስከ እንቅልፍ ድረስ የዕለት ተዕለት ተግባራትን ቋሚና ወጥነት ባለው መልኩ ማደራጀትና ለልጁ መረጋጋት ይሰጣል ማለት ነው። ሌላው ደግሞ ግልጽና አጭር መማሪያ መስጠት፣ ክሊር ኤንድ ብሪፍ ኢንስትራክሽንስ፣ አንድ ባንድና ና ቀጥተኛ የሆኑ መመሪያዎችን መስጠት። ይሄ ሃይፐር ዲስኦርደር ላላቸው ልጆች ኢትስ ቬሪ ኢምፖርታንት ነው። አዎንታዊ ባህሪያት ማበረታታት ፖዚቲቭ ሪንፎርስመንት መስጠት፣ መልካም ባህሪ ሲያሳይ ማመስገን፣ ሽልማት መስጠት ወይም ማቀብ። ይህም በልጁ ላይ በጎ ተጽዕኖ ይፈጥራል። አሉታዊ ውጤቶችን መጠቀም ኢፌክቲቭ ዲስፕሊን የምንለው ማለት ነው፣ ከቁጣ የጸዳ ወጥ የሆነና ወዲያውኑ የሚተገበር የጊዜያዊ እረፍት ወይም ደግሞ ታይም አውት ማስገባት፣ ይሄም ሌሎችን የመሳሰሉ ውጤቶችን መጠቀም ያስፈልጋል ማለት ነው። እንግዲህ ዛሬ በጣም ፈጠን ፈጠን እያልኩ ነው እነግራችሁ ምክንያቱም በኋላ ላይ መለስበታለሁ ወይም ደግሞ በቀጣይ ቪዲዮ በጣም ክሊር አድርጌ እነግራችኋለሁ ማለት ነው አሁን ላይ ግዴታ አንድ ፋሚሊ ስለ ኤዲኤችዲ ወይም ደግሞ ሃይፐር አክቲቪቲ ያለው ልጅ ግዴታ ማወቅ አለበት ብዬ ማወቅ ያለባችሁን ነገር ብዬ ነው ማቀርብላችሁ ማለት ነው። ሌላው ደግሞ ኮላቦሬሽን አብሮን መስራት ማለት ነው። ከትምህርት ቤት መምህራን እና ከአካባቢ ሰዎች ጋር በመተባበር ለልጁ የተሻለ ድጋፍ ስርዓት መፍጠር ማለት ነው። በሁለተኛ ደግሞ ሜዲኬሽን ነው። አንዳንድ ጊዜ በተለይም የባህሪ አስተዳደር በቂ ካልሆነ የህፃናት የስነ አምሮ ሐኪም ወይም ደግሞ ቻይልድ ሳካትሪስ የምንለው የመድኃኒት ሕክምናን ሊያዙ ይችላሉ። ለምሳሌ ቀስቃሽ መድኃኒቶች ስቲሙሌት የምንላቸው ማለት ነው። የትኩረትን ደረጃን እና የመረጋጋትን ለመጨመር በጣም ጥቅም ላይ ይውላሉ። ይሄ ስቲሙሌት የምንለው ማለት ነው። ሌላው ደግሞ ነን ስቲሙሌት የምንለው ቀስቃሽ ያልሆኑ ማለት ነው። እነዚህም እንደ ሁለተኛ ምርጫ ወይም ደግሞ ከቀስቃሽ መድኃኒቶች ጋር ተያይዘው ሊሰጡ ይችላሉ ማለት ነው። ግን የመድኃኒት ህክምና ሁልጊዜ በጤና ባለሙያ ወይም ደግሞ ሐኪም ክትትል ስር መሆን አለበት። ይሄ ኢትስ ቬሪ ፎከስ አድርጋችሁ የምሰሙበት ማለት ነው። ሌላው ደግሞ አስፈላጊ ምክር ብዬ የምነግራቸው ማለት ነው፣ ትክክለኛ ምርመራ ማድረግ። ይሄ ኤዲኤችዲ በጣም ትሪት ልናደርገው የምንችለው ትክክለኛ ምርመራ ማድረግ በኢትዮጵያ ውስጥ ያሉ የህፃናት የስናምሮ ባለሙያዎች ወይም ደግሞ የስነልቦና በስነል ባለሙያዎች ሳይኮሎጂስት የምንለው ባለሙያ በማማከር ልጁ ትክክለኛ ምርመራ ኦር ዳይግኖዝ ውስጥ ማግኔቱ ወሳኝ ነው። ሌላው ደግሞ የተጣመረ ህክምና፣ ውጤታማው ህክምና ብዙውን ጊዜ የባህሪ አስተዳደርንና አስፈላጊ ከሆነ ደግሞ መድኃኒቶችን በአንድ ላይ መጠቀም ነው። ስለዚህ ኤዲኤችዲ ሕክምና ባለሙያዎች እና በተለይም ስለ የባህሪ ማስተካከያ ዘዴዎች ቢሄቪየራል ሞዲፊኬሽን ቴክኒክ የምንላቸው ማለት ነው። በጣም ኢትስ ቬሪ ኢምፖርታንት ማለት ነው። እንግዲህ በኢትዮጵያ ኤዲኤችዲ ሕክምና ባለሙያዎችን በኢትዮጵያ ስናይ ኤዲኤችዲ በትክክል ለማከብ የባለሙያዎች ቡድን ያስፈልጋል። ሊያማክራቸው የሚገቡ ባለሙያዎች ራሱ አንደኛ ቻይልድ ሳይካትሪስት መሆን አለበት። ሌላው ደግሞ የህፃናት ሐኪም መሆን አለበት። የህፃናት የስነ አምሮ ሐኪም መሆን አለበት። ክሊኒካል የስነ ልቦና ባለሙያ መሆን አለበት፣ ክሊኒካል ሳይኮሎጂስት የምንለው ማለት ነው። ሌላው ደግሞ ኢዱኬሽናል ካውንሰለር ኦር ስፔሻሊስት መሆን አለበት። ሌላው ደግሞ የሙያ ቴራፒስት ኦኩፔሽናል ቴራፒስት መሆን አለበት ማለት ነው። የህጻናት የስነ አምሮ ሐኪም ስንል እንግዲህ ትክክለኛው ምርመራ ኦር ዳያግኖሲስ የማድረግና የመድኃኒት ህክምና ሜዲኬሽን የምንለው ማኔጅመንት የማዘዝ ና ዋና ኃላፊነት አለባቸው። የህፃናት ሐኪም ፒድያትሪሻን የምንለው ብዙውን ጊዜ የመጀመሪያውን ግምገማ ያደርጋሉ ና የባህሪ ማኔጅመንት ምክር ይሰጣሉ። አንዳንድ ጊዜ ደግሞ ቀለል የሆኑ መድኃኒቶችን ሊያዙ ይችላሉ። ክሊኒካል የስነልቦና ባለሙያት የምንብላቸው ደግሞ የባህሪ አስተዳደር ስልጠና ወይም ደግሞ ፓረንት ትሬኒንግ ና ለልጁ የግንዛቤ ና የባህሪ ህክምና ኮግኒቲቭ ቢሄቪዮራል ቴራፒ ይሰጣሉ ማለት ነው። ሌላው ደግሞ ኤጁኬሽናል ኮንስለር ማለት ነው፣ የትምህርት ስነ ልቦና አማካሪ ማለት ነው። የትምህርት ቤት አካባቢን እንዴት ልጁ ምቹ ማድረግ እንደሚቻልና የመማር ስልቶችን ስተዲ ስኪልስ ያማክራል ማለት ነው። ሌላው የሙያ ቴራፒስት ኦኩፔሽናል ቴራፒስት የምንለው አንዳንድ ጊዜ ልጆች የሞተር ኦር የስሜት ኦር ሴንሰሪ ችግሮች ካሉባቸው ባለሙያ ግዴታ ያስፈልጋል ማለት ነው። ዋናው እና የባህሪ ማስተካከያ ዘዴዎች የምንላቸው የኤዲኤችዲ ምልክቶች ለማሻሻል በቤት ውስጥ በትምህርት ቤት ውስጥ ሊተገበሩ የሚችሉ ተግባራዊ ስልቶች ናቸው መዋቅር አንደኛው መዋቅራዊ ስትራክቸራል ኢንድ ኦርጋናይዜሽን ስትራቴጂ የምንለው ማለት ነው ቋሚ የእለት ተዕለት መርሃ ግብር ኦር ኮንቸርስ ዴይሊ ሩቲን የምንለው፣ ለምግብ ለቤት ስራና ለመኝታ ጊዜ በየቀኑ ተመሳሳይ መርሃ ግብር መኖር አለበት። ይህ ለልጁ የደህንነትና የቁጥጥር ስሜት ይሰጠዋል። የስራ ቦታ ማደራጀት ኦርጋናይዝድ ወርክ ስፔስ፣ የቤት ስራ የሚሰራበት ቦታ ከሚረብሹ ነገሮች የጸዳና በደንብ የተደራጀ መሆን አለበት። ለምሳሌ እስክርቢቶዎች እና ደብተሮች ሁልጊዜ በአንድ ቦታ መገኘት የእይታ መረጃዎችን መጠቀም ዩዝ ቪዥዋል ኤዲስ፣ እንደ ሰዓት መርሃግብሮች ቪዥዋል ታይም ታይም ቴብል የምንለው ማለት ነው ቸክሊስት ያሉ ነገሮችን መጠቀም፣ ልጁ ቀጣይ ምንድን ነው ማድረግ ያለበት የሚለውን እንዲረዳ ያግዛል። ሌላው ደግሞ ፖዘቲቭ ሪኢንፎርስመንት፣ ይህ በጣም ውጤታማው ዘዴ ነው። መልካም ባህሪ ማስተዋል እና ወዲያውኑ ማበረታታት፣ ግዴታ በፖዘቲቭ ሪኢንፎርስመንት መሆን አለበት። ለምሳሌ ማመስገን፣ ኢት ኢዝ ቬሪ ኢምፖርታንት ፖዘቲቭ ሪኢንፎርስመንት የምንለው ማለት ነው ስፔሲፊክ ፕራይስ ኦር ማመስገን፣ አሁን የቤት ስራህን ቀደም ብለህ ስለጨረስ በጣም ጎበዝ ነህ ማለት ልጄ በጣም ጎበዝ ነህ ብቻ በጣም አፕሪሽት እያደረጉ ማደንቀን። ሌላው ደግሞ የሽልማ ስርዓት ሪዋርድ ማድረግ ልጁ የተወሰነ መልካም ባህሪ ሲያሳይ ኮከቦች ወይም ደግሞ ስታሮች እነዚህን ቴክኒኮች በመጠቀም ልጆች ላይ ወር ሌለ ጨዋታ ፊልሞችን እያዘጋጁ ከሱ ጋር የሚሄደውን ነገር እንደ ሪዋርድ አድርጎ መስጠት። ሌላው ደግሞ መመሪያዎችን አቀራረብ፣ ኢንስትራክሽን የሚመረውት አንድ በአንድ መመሪያ ወይም ደግሞ ዋን ስቴፕ ኢንስትራክሽን፣ በአንድ ጊዜ አንድ ነገር ብቻ እንዲያደርግ መጠየቅ። ብዙ መመሪያዎችን መስጠት ትኩረቱን ያሳጠዋል። ሌላው ደግሞ ሜንቴን አይ ኮንታክት በአይን መገናኘት፣ መመሪያ ከመስጠቱ በፊት የልጁን ትኩረት ማግኘት። የመጀመሪያው ድግግሞሽ፣ ሪፒት ኢንስትራክሽንስ፣ ልጁ የተሰጠውን መመሪያ በራሱ ቃል እንዲደግም መጠየቅ። ሌላው ደግሞ የቁጣና የችግር ማስተዳደር ዴሊንግ ዊዝ ሚስ ቢሄቨር የምንለው ጊዜያዊ እርፍ፣ ታይም አውት፣ ልጁ ከልክ በላይ ሲረብሽ ወይም መመሪያዎችን ችላ ሲል ለተወሰነ ደቂቃ እንደ ድሜው ከሁሉም እንቅስቃሴዎች ማራቅ። ቋሚና ወጥ ውጤቶች ኮንሲስተንስ የሆነ ማለት ነው። መጥፎ ባህሪ በሚያሳይበት ጊዜ የሚመጣው ውጤት በየጊዜውና ወዲያውኑ መተግበር አለበት። ወላጆች በውጤቱ አተገባበር ላይ መስማማት አለባቸው። እንግዲህ ይህን ሪዋርድ ቤት ታይም እነዚህ ነገሮች በመጠቀም የልጃች አንድ ወላጅ ኤዲኤችዲ ያለው ልጅ ቢኖረው በዚህ እነዚህ መሰረት ልጁን እንዴት ትሪት ማድረግ እንዳለበትና እንዴት መስራት እንዳለበት በዚህ መሰረት እናያለን ማለት ነው። እንግዲህ ቤተሰቦችዬ ዛሬ ያመጣሁላችሁ ምንድን ነው አንድ ኤዲ ኤች ዲ ያለው ሰው እንዴት አድርጎ ነው ራሱን ትሪት የሚያደርገው፣ እንዴት አድርጎ ነው መጀመሪያ ራሱ መማር አለበት፣ ከተማረ በኋላ እንዴት ነው ልጁን ትሪት የሚያደርገው? የሚለውን ደግሞ እንግዲህ እየገባችሁ ይመስላል። በቀጣይ ደግሞ ምንድን ነው ማድረግ አለብኝ፣ ምን ማድረግ አለብኝ የሚለውን ደግሞ እያንዳንዷን ነገር እነግራችኋለሁ ማለት ነው። የዛሬ እንግዲህ እያዘጋጀሁ ይህን ነበር። ስለ አስተያየት ካላችሁ ግልጽ ያልሆነላችሁ ካላችሁ ምን ማድረግ አለብን፣ መፍትሄው እንዴት ነው የሚለውን እንግዲህ በደንብ የገለጽኩት ይመስለኛል። እንግዲህ እናንተም ደግሞ ስሙና ሳብስክራይብ እያደረጋችሁ ቤተሰብ ሁኑ። ሌላ ጥያቄ ካላችሁም እንግዲህ ኮሜንት ስር አስቀምጡልኝ፣ በቀጥታ መልስላችኋለሁ። በሌላ በአዲስ ቪዲዮ እስከምንገናኝ ድረስ ሰላም ሰንብቱ። አመሰግናለሁ። ቻው ቻው።